አላህ በሱረቱል በቀራ ላይ ይናገራል። የስአሉነከአኒህላቁል መዋቂት ይላል፣ ሙሐመድ ሆይ ሰዎች ስለ ጨረቃ አገልግሎት ይጠይቀዋል፣ አንተም እርሷ የጊዜ መለያ እና መቁጠሪያ ነች በላቸው ይላል። ከዚህ ውጭ ሌላ ምንም አገልግሎት የላትም። ልክ አንድ ሰው ወደ ሆነ ጉዳይ በሚሄድ ጊዜ ሰዓተን አይቶ ሲመለስም ሰዓተን አይቶ እንደሚመለስ አይደል የዛኔ ይሄ ነገር አንድ ሰው ለምሳሌ ሆነ እንደው ክርስቲያኖች ብዙ ጊዜ ይሄን ጥያቄ ስለሚያነሱ ጻድቅ ጨረቃን ታመልካችሁ እንላቸው ለማለት ይሄን ያነሳሉ። ቤተ ክርስቲያን ሲሄድ አንድ ሰው ሰዓት አይቶ ቢሄድና ሲመለስም ሰዓት አይቶ ቢመለስ ይህንን የጊዜ መቁጠሪያና መለያ አደረገው፣ አመለከው ማለት ነው? ሰዓቱ አይደለም ጊዜ ነው የለየበት ሰዓት ነው የቆጠረበት። አሁንም ይሄ እንዲሁ ዲሁ ሱሙ ሊሩየቲሂ ወአፍትሩ ሊሩየቲሂ አለ ሶለላሁ ዐለይሂ ወሰለም የረመን መግባት የሚያረጋግጠው ጨረቃ በሚወጣ ጊዜ መም ጀምሩ ልክ የረመን ወር ደግሞ ማለቁን የሚያረጋግጥ ሌላ አዲሱ ጨረቃ ሲወለድ የዛኔ አፍጥሮ ብለው ተናገሩ። ክብረ ባልን አክብሮ የዛኔ ብለው ተናገሩ። ይህ ቀጥታ ቃል በቃል መጽሐፍ ቅዱስ ላይ አለ ነው መጽሐፍ ቅዱስ ላይ ያለ መዝሙር ዳዊት ላይ ምዕራፍ ነቱ ምዕራፍ 4 ቁጥ 19 ላይ አካባቢ ጨረቃንም የጊዜ መለያ ያደረካት እያለ ይናገራል ዳዊት እና ልክ እንዲሁ መጽሐፍ ሲራክም ላይ የጊዜ መቁጠሪያና መለያ እንደሆነች ይናገራል። ክብረ በዓላት የሚያከብሩበትም እሱ እንደሆነ ይናገራል፣ በጨረቃው አስመልክቶ ማለት ነው። እና ይህ ነው የጊዜ መለያና መቁጠሪያ ነች። ለቀደምት ነቢያትም የነበረች ነች። ልክ እንዲሁ ለዚሁም ዘመን ሰዎች አደረጋት። እሺ፣ ይሄ ነው እንደዛ ሲቆጠር ስፔሲፊክ አቆጣጠር አለው። አሁን ለምሳሌ ጨረቃ ሲቆጠር የሚቆጠርበት ሲገባ ሲወጣ፣ ላይክ ረመዳን ኦር የጨረቃ አቆጣጠር እና የፀሐይ አቆጣጠር ሰዓት ይለያል ይመስለኛል፣ አይደለም። እና ጨረቃ ስትወለድ ጀምራ ትንሽ ናት፣ ትጀምራለች። በሚቀጥለው ቀን እያደገች እያደገች ለወር ያክል ትቆያለች። ከዛ እንደገና አንድ አዲስ ትቆያለች። ተንደርድስ እንደገና ትወጣለች። ጨረቃ ግን ፀሐይ ግን እንደዚህ አይደለች። አንሳ ከዚያ የምታድግ ነገርና ጊዜ የምትለየባት አይደለች። እሻል ወራትን የምንለየው በጨረቃ ነው። ለዚህ አገልግሎት ነው አምላክ አላህ ስብሃነ ወተዓላ በቁርአኑ ላይ እየነገረን። አንዳንዴ 29 ቀን ሊሆን ይችላል፣ እንዳንዴ 30 ቀን ሊሆን ይችላል። ያ ነው እና እነዚህ ወራት አቆጣጠሮች የጨረቃ ወራት አቆጣጠር አላህ ስብሃነወተዓላ በቁርአን ላይ ተናግሯቸዋል። ሱረቱን ተውባ ላይ ኢነ ዒደተ ሽሁር ዒንደ አላህ ኢስና አሸረ ሸህራን ኢላ የወራቶች ቁጥር ከአላህ ዘንድ አስራ ሁለት ወራቶች ናቸው ይላል። እና ከነዚያ መካከል አንደኛው ዘጠነኛው ወር ረመዳን ይባላል ረመዳን ይባላል። ይሄን ወር ቀደምት ነብያትም ልክ እንደኛ እንደ ጾመው የታዘዝንበት የጾም ወር ነው። ሌላ ሱና ጾም አላቸው ነብያቶች።

ስለዚህ የረመዳን ወር እንደ ጾም እንዲጾሙ ቀደምት ነብያትም ታዘው ነበር። አም ሚኒን ምር ብ ርሰሊን አሉ አላህ ነብያቶችን ባዘዘበት መሰረት እናንተ አማኞችን አዘዛችሁ ብለው ተናገሩ እና ይህን ወር ጠብቀው እንዲጾሙ ታዘው ነበር። እኛም ልክ በነብያት መንገድ ላይ ነን እና ሲጾሙ የነበረውን ጾም ተባለ እና ይህን የምንይዘው በጨረቃ ወራት አቆጣጠር ነው። ታሪክ ኤክስፕሌን ተደርጓል። ማሻላ በጣም ደስ ይላል። ሶ ጨረቃ በኢድ በዛሬው ቀን ሲወጣ የሚወጣበት ሳይድ ይለያል ኖት። የመጀመሪያው ስትሸርፍ ባለበት እና በቀኝ የነበረው በግራ ይሆናል። ሳምቲንግ እንደዚህ አይነት ነገር አለና እሱን ማለት ጨረቃ የምትወጣው ከአንድ ቦታ ነው። ቆርጣ ቆርጣ ስትሆን ላይክ ላስት ስትሆን የመጨረሻው ኢድ መሆኑን የሚታወቅበት እንደገና አዲስ ጨረቃ ሲወለድ ነው። ይህ ጨረቃ ልክ አልቆ ትንሽና ትወጣለች። እያደገች እያደገች ትሄዳለች። እንደገና እያነሰች ትመጣና ሙሉ በሙሉ ትጠፋለች። ከዛ እንደ አዲስ ጨረቃ ትወለዳለች በሚቀጥለው ቀን ማለት ነው። ልክ ይሄኛው የረመዳን ወር ባለቀ ጊዜ የሸዋል ሸዋል ይባላል። ቀጣይ ከረመዳን በኋላ ያለው ወር ያ ወር መግባቱን የሚያረጋግጠው አዲሷ ጨረቃ ትወለዳለች ትነ ትወጣለች የዛኔ ረመዳን እንዳለቀና ቀጣይ ወር እንደገባ የዛኔ የመጀመሪያው የሸዋል ወር አንደኛው ቀን ላይ እሱ በዓል ተደርጎ ይያዛል ማለት ነው። ይሄ ነው። ለምንድነው እነዚህን በዓላቶች አለ፣ በእስልምና ሁለት ክብረ በዓል አለው ምክንያት አላቸው ወይስ ዝም ብሎ ነው አላህ የደነግጋቸው? ላ ምክንያት አላቸው። ያለ ምክንያት አምላክ ምንም አይነት ህግ አይደነግግም። ምክንያታቸው ምንድነው? እነዚህ ክብረ በዓላቶች የደስታ ጊዜያቶች ያደረገልን ለምንድን ነው ሁለቱ? ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ? ኢነ ሊኩሊ ኡመቲን ዒዳ ወሃዛ ዒዱና ነው ያኒ በዛልክ ዒድ አልፍጥር ወዒድ አልአድሃ። ለእያንዳንዱ ትውልድ ለእያንዳንዱ ህዝብ አመታዊ ክብረ በዓል አለው ለኔና ለኡመቶቼ ደግሞ ሁለት ዓመታዊ ክብረ በዓል የደስታ ጊዜያቶች ውስጥ ተሰጥቶ፣ ለምንድን ነው በእነዚህ ጊዜያት ውስጥ በዓል እንድናከብር ደስታ እንድናሳልፍ የተፈለገው አላማ ምንድን ነው? ምክንያቱም ከሁለት ታላላቅ የስልምና መሰረቶች የሆኑትን እነሱን ተከትሎ የሚመጣ ነው። እነዚህን ታላላቅ የስልምና መሰረቶች በመፈጸማችን ምክንያት አላህን በደስታ እንድናመሰግነው ዘንድ ነው። ማናቸው? እነዚያ እነዚህ የስልምና መሰረቶች አሁን ያለፈው ከአምስቱ የስልምና መሰረት ምንድን ነው? እንድናስ ጾም ነው። ከአምስቱ ተላላቂ እስልምና መሰረቶች አንደኛውን መሰረት ሙሉ እንደው በሰላም እንድንፈጽም አላ ስለወፈቀን እርሱን በደስታ ያመሰገነው እንድናሳንፍ ይሄ ክብረ በዓል የደስታ ጊዜ ተደነቀቀለን። ሁለተኛው ደግሞ ክብረ በዓል ከየትኛው እስልምና መሰረት በኋላ ነው የተደነቀቀው? አዲስ ትመልሻለሽ? ኤክስኪዩዝ ሚ ጥያቄው እንድገምልኝ። ኖ ኖ ኖ፣ አልኮርጅም ወላሂ፣ አልኮርጅም፣ አልኮርጅም። ጥያቄ በደምብ ክሊር አድርጋ። ከኛ ፒላርስ ነው የምናወራው። ከሻዳ ቀጥሎ ጾም እያለን የምንቀጥለው፣ ሰላት ከሰላት ቀጥሎ ጾም ጾምን እንደጨረስን ነው አይደለ? ከአምስቱ የእስልምና መሰረቶች አይወጣም። እሺ ምርጫ ያለሽ ከአምስቱ ማለት ነው። አሁን ይሄ ለምሳሌ ከጾም በኋላ ነው የተደነገገው። ከትልቁ የእስልምና መሰረት አንደኛው ጾም ነው። ያንን በሰላም በመጨረሳችን አላህ ለማመስገን የምናሳልፍበት የደስታ ጊዜ ነው ጾሙ፣ ይሄ በዓሉ ማለት ነው። ሁለተኛው ክብረ በዓል ደግሞ ከሁለቱ በኋላ የሚሆነው ነው። እሱ ደግሞ ከየትኛው የእስልምና መሰረት በኋላ የሚመጣ በዓል ነው? ዝም እንትኖቹን ልንገርህ በቃ ፒላሮቹን ልንገርህና፣ ከዛ አንዱን እናገኛለን። ሻሃዳ አለ፣ ከዛ በኋላ ሰላት አለ። ማለዘለለለዚ ሁለተኛው ደግሞ በዓል የሚሆነው ከምን በኋላ ነው? ከሀጅ በኋላ ነው። አያችሁ ትልቁን የእስልምና መሰረት የሆነውን አምስተኛዋን በሰላም እንዲያጠናቅቁ እያደረጉ ያሉ ሰዎች ያንን አላህ ስብሃነ ወተዓላ ደስታችንን እንድንገልጽ ዘንድ ያንን ደንግ ወልናል ማለት ነው። ሁለቱ ክብረ በዓላቶች የተደነገጉበት ዓላማ ሁለቱን ታላላቅ የእስልምና መሰረቶች የሆኑትን በሰላም እንድንጠነቅቅ እንድናጠናቅቅ ስለወፈቀን ያንን ደስታችን ያንን ጊዜ አስመልክቶ ደስታ እንድናሳልፍ ነው። ለዚህ ነው ሁለተኛው ጾማል እንደ

አሁን ቀጣይ የሚመጣ ወር አለ። ከዚህ ወር ስድስት ቀን መጾም ከፈለጋችሁ በተከታታይ መጾም ትችላላችሁ። ካልፈለጋችሁ ደግሞ እያቆራረጣችሁ እስከ ወሩ መጨረሻ ድረስ እያለፋችሁ መጾም ትችላላችሁ። በላጩ ግን በተከታታይ መጾሙ ይሄ ነው። እሺ። ያልክ ቀጥታ የሆነ ሌላ በዓላትን በእስልምና የተደነገጉ ሁለት በዓላቶች አሉ ብለኸኛል። ሁለተኛው ከሀጅ ቀጥሎ የሚደረገው በዓል ላይ ጾም አለው። እንዴት ነው የሚደረገው? ጾም ነው በዓል ነው? አዎ አለ አለ። አንድ የሚጾም ቀን አለ። እሱ ነው ይጾማል። እሱ ያንን እንድንጾም ደንግገዋል ነቢያችን ሰለላሁ ዓለይሂ ወሰለም

የሚልኩትን እንዴት ነው ማስቆም የሚቻለው? በአላ አምሳ ጊዜ እየላክ ያስቆም እንዴት ነው ቅዱሳን ማስቆም የሚቻለው? እንትን ነጥብ አለች ሲመጣ ኔክስት ፎርቲ ምንስ የሚለው እንትን አርጋቸው ገስ ድጋሚ ድጋሚ እንዳይል ኩሪ እንደዛ ድጋሚ እሺ እንዳይልኩም ላደርጋቸው። በቃ ያቋርጡም። አንድ ጊዜ ወላሂ ወደ ከመቶ ጊዜ በላይ ሆኖ ረባለ ከቤት በወጣ ያቋርጣሉ። እስኪ ነገሩ ነው አ ለውጣ መስበሩ የሚልወደ ሶስት መቶኛ ጊዜ አካባቢ መላኳ መሰለኝ። በቃ ዝግዬ ልቀበላት እና ላውቅም። የወጣት ሴት ፕሮፋይል አድርጋለች። አላውቅም ምን አይነሳ እንደውም

እኔ እኮ ጌም መጫወት አልወድም። ሁሱ እሺ፣ አሁን እኮ ምን እየተካሄደ ነው? ኦኬ ጌም ነው፣ ግፍት ስጡ። እሺ በቃ ጌም ነው ይሄ ነገር ግፍት ስጡ። አይ ቲንክ ኢት ወይ ሁሱ። እሺ፣ አሁን ከዚህ ሴትዮ እኔ ብሸነፍ እንደው ባሸነፍ ፌር የሆነ ፌር አይሆንም፣ ማሸነፍ የለብኝም